የልብ ወዳጅ ክርስቶስ ነው። ከሱ ውጪ የሰው እኔ ብዙ አይቻለሁ። አሁንም ነፍሴ የምታርፈው በሱ ነው። በቃ ወዳጄም፣ ጓደኛዬም፣ አባቴም፣ ወንድሜም እግዚአብሔር። ብዙ ነገር ያስረሳኝ የሱ የክርስቶስ ፍቅር ብዙ ነገር ያስረሳኝ እና ብዙ ነገር ንቀህ እንድትኖር የሚያደርገ የሱ ፍቅር ነው። አማካሪም እሱ ነው ካልክ፣ እኔ ጋር እራሱ ላትመጣ ትችላለህ፣ ቪዲዮ ላትከታተል ትችላለህ። አማካሪም እግዚአብሔር ነው። እሱ ነው መካሪ ካልክ፣ በቃ እኔ መካሪ እሱ ነው እየመከረ ዚ ያደረሰኝ እሱ ነው እና እናንተም መካሪያችሁን ጓደኛችሁንም እግዚአብሔርን አድርጉ። ከዛ በኋላ እመኑኝ ብዙ የሚገርማችሁ ነገር አይኖሩ። ሰው መጣም አይገርምህም፣ ሰው ሄደም አይገርምህም። ትኖራል ያለ ሰውም ትኖራለህ። ከሰው ጋር ነው ከእባቡም ጋር ትኖራለህ፣ ከጨዋም ጋር ትኖራል። ኦልሬዲ ልብ ብዙ ነገር ውስጥ የሞላው እሱ ስለሆነ ብዙ አይገርምህም ክብርም አይገርምም ውርደትም ብዙ አይገርምም። እና ሴቶች በተቻላችሁ መጠን ይህንን ነገር ትንሽ ተጠቀሙበት ለማለት እወዳለሁ። ቤታችሁን ሰላም ታደርጉበታለሁ። ይሄን ቪዲዮ ደግሞ ለዘመዶቻችሁ፣ ለእህቶቻችሁ፣ ለቤተሰቦቻችሁ ሼር አድርጉላቸው። እናንተም በተቻላችሁ መጠን ተጠንቀቁ። ከሁሉም ሰው ጋር በመጠን ከባለቤት ቤተሰብ ጋር፣ ከጓደኛ ጋር፣ አዳዲስ ወንዶች ስራ ቦታ ከመጡ በመጠን የገዛ የባለቤት ሽም ወንድም በመጠን ሁሉ ሰው ላጽናናው ላረጋገሩ በመጠን በመጠን በኋላ አሁን እሷ እኮ ኩራተኛ ነች እሱ ስም ይሻላል።